ጀምረት ብያል አቅም ቢኖራቸው ቪዲዮ ነበር። አማራን ሳሰድብ የነበረው ኖ ምንድን ነው ጊፍት እየሰጠው እኮ ነው የሆነግ ባንዲራን እንድትቀበለው ምናምን። እኔ ግን በውስጥ ደግሞ ስጠኝ ጊፍት አልፈልግም ስለው ስለምወድሽ እኮ ነው የምሰጥሽ ያለው። ያን ከነ ስርቁ ቁጥሩ ገጭ አርጊ አይደለም ካለም ማለት ነው። እና ያኔ ምን ይላል? እኔ በራሱ አንደበት ነው አይደል? አጠግ ብዬ የተናገርኩት እኔ እንደዛ ነው። እኔ የሰው ነገር አልፈልግም፣ ቁማ የኔ ማር ቀድም እኮ እንዳልናደድብና እንዳንተን እንዳላናደድ ብዬ ነው የወጣው እና እኔ እነግራቸው፣ እግዚአብሔር ምስክሬ ነው። እኔ የሰው ነገር አልፈልግም፣ የሰውም ነገር አልመኝም። በቃ የማንንም አልፈልግም፣ የእኔንም ሰው እንዲነካብኝ አልፈልግም። ግን ካለ ላይ እሰጣለሁ አግዛለሁ አቅሜን አደርጋለሁ። ሰው ደግሞ የፈለገውን ይሰጠኛል፣ የሚወደኝ ሰው ይሰጠኛል። እኔ በጣም አንድ ሰው ደጋግሞ ራሱ አምስት ስድስት ዴ ሲሰጠኝ ሼም ነው የሚይዘኝ በቃ እንደዚህ ጋር የምበላው ጠጥተዋል አለግለንትን ስ ጨዋታ ጨዋታ ምናምን አንዳንዶቻችሁ ደግሞ አላችሁ የመልስ የምትንስጣችሁ ምናሉ ቤታ እርዳታ ትረዳለች ሲል የተሰጣትን እኮ ነው የምትሰጠው። ኤክስኪውዝ ሚ መቶ ሀምሳ ዶላር ሰጠክ ጨምሬ ነው የምትሰጠቅ። ይሄን ታውቃለህ። አንበሳ 150 ዶላር መሰለህ እንዴ የምገዛው? አንድ አንበሳ ስሰጠኝ እኔ ጋ ሲደርስ 150 ዶላር ነው። እኔ ደግሞ ለአንተ ደግሞ ስሰጥ ከአስሬ ነው። ሌላ ጉግል ላይ ከገባው 300 ምናምን 318 ዶላር ገዝቼ ነው ጨምሬ ማለት ነው ከራሴ ላይ። ድፍረታቸው እኮ ነው የሚገርመኝ። በ150 ዶላር የሚገዛ አንበሳ የለም። እንዴት አድርገህ ከገዛው አምጣና አሳየን። እስከዛሬ ተበልቻለሁ በጉግል እንኳን እምቢ ሲለኝ አራት መቶ ዶላር ናውጥቼ አራት መቶ ዶላር ናውጥቼ ነው የምገዛው። አንተ ግን አንበሳ ስሰጠኝ መቶ ሀምሳ ነው የሚደርሰው። ቲክቶክ ይወስደዋል ሰባ ምናምን ፐርሰንት፣ ቲክቶክ አጭዶ ይወስደዋል። ኔጋ የሚደርሰው መቶ ሀምሳ ዶላር ናት። ሁሉም ነው የሚያውቀው። መቶ ሀምሳ ዶላር ነው ጌመርም፣ ሁሉም ያውቀው። እንደው አረብ ሀገር ይሁን መቶ ስልሳ የት ነው መቶ ስልሳ ሌላ ቦታ መቶ ስልሳ መሰለኝ። እኔ ደግሞ ስገዛ ጨምሬ ገንዘብ ዶላር ከትቼ ነው ምሰጥክ። ስለዚ፣ ምን የተጠቀምኩትኝ የሰጣኸኝንም እኮ ጨምሬ ነው እየሰጠው ያለው። ደፋር ድፍረታቸውን የሚገርምኝ እኮ ካልተነገራቸው አይገባቸውም። ለዚህ እኮ ነው እናንተ ተይቤት ታለ ፊት ለፊት ላላቸው መናገር አለባቸው። አሁን ሰዎች የሚያውቁት ምንድነው ነው የተሰጣትን ነው የምትሰጠው ሲሉ ልክ መቶ ሀምሳ ዶላሩ ኔጋ ሲገባ የአንድ አንበሳ ዋጋ ሂጅ አንድ አንበሳ በመቶ ሀምሳ ዶላር ገዝቼ የምሰጥ ነው የሚመስላቸው ነው። ሁሉም ያውቃሉ። ቲክቶክ ላይ ማያቅልም ጌመር እንዳለ ጊፍተር እንዳለ ያውቃል። ንጉሴ አንተ አህያ ቅማላምና ውጣ። ጡታም ወንድ ወንድ አለው ጡቱ ደም ደው ጡታለው ወንዱ ሆኖ ግብዳ ጡታለው ፒኪኒያም ወንዱን እስኪ ወንድነስ ምንድን ነው? ወታደር ቤት እቃህን በገጀራ ነው እንዴት ተቆረጥከው? ወይ ደግሞ በባልጩት እንደ ምንድን ነው እንዲህ ወንዱን ያ ያ ለዚህ እኮ ነው አሁን ቤታ ክረሽሽ ቲክቶክ ላይ ማን ነው ሲባል ማኔ ወጣ ወጣ እዚህ አንተ እኔ ፍቅር ምናምን ልባባል እንጂ በጨራሽ እኔ የምለው ወንድ የሚሰራ ታታሪ ሰራተኛ ገንዘብ የሚይዝ እኔም ማስተዳደር ይችላል ወይ? የምፈልገውን በአቅሙ በመጠኑ ያደርግልኛል ወይ? አይሰድበኝም ወይ? ምለውን ይሰማል ወይ? እንዲህ አይነት ወንድ ነው እንጂ የምፈልገው። ከኔ እኩል አፉን አፉን አፉን አፉን የሚባባል ቁጭ ብሎ ሲመጣም ይሳደብ፣ ወገቡን ይዞ ጡት ያለው ቀጭ ፓንት የሚለብስ ድንጋይም ያሰጣል ባልታ፣ ከዛ ከዚህ ወጥ የሚያማስል እናቴን ይሳይ፣ እኔ እንደዚህ አይነት ወንድ አልፈልግም። በትንሹ የሚያደርግ ቢያንስ ትልቅ ነገር ቤት መኪና አይግዛ በትንሹ ነው መንከባከብ ይችላል ወይ ጥፍሬን አሰራኝ ስለው ያሰራኛል ወይ ጸጉሬን መሰራት አለብኝ ጸጉር መግዛት አለብኝ ያደርጋል ሜካፕ መግዣዎች ያስፈልጋል ልብስ በጥቂቱ ነው ያሟላል ወይ ያሟላል ወይ አንተ ብሎክ እንዳላረገ ትልቅ ምናምን ያልከው ደግመህ ጻፈው ብሎክ መደረግ ከፈለክ አባቴ ሞት ብሎክ ነው ማድረግ ከተግማሙ ይሄን ማድረግ ይችላል ወይ ከዛ በተረፈ ስለ መልኩ ስለ ምናምን መልኩን ቀቅያል በላው መልኩን ቀቅያል ወንድ ልጅ ከጉማሬ መለስ ሲበል ወንድ ልጅ ከጉማሬ መለስ ሲበል መልኩ ምናምን እንደ ሴት አብረን እንደ ቺክ እንደ ጓደኛዬ ስታምር እየተባለ ቂጡን የሚመታ አይነት ወንድ እኔ አልፈልግም ወንድ ልጅ ጠቆር ፀየም ያለ ቆፍጣና ወንዳ ወንድ ግዴታ ሲክስ ፓክ ደረቱን እንዲወጣጥሮ ወጣጥሮ እቃውን ለመሽናት እንደ ሴት ቁጭ ብሎ የሚሸና ወንድ እንደዚህ አይነት አልፈልግም። አንዳንዶቻቸው ካያችሁ ደረታቸው ውጥር ጠረ ብሎ በጣም እንዲህ ተነፋፍቶ በመድኃኒት በምኑም ተነፋፍቶ እቃቸው ለማየት ይቸገራሉ። ይህ ቁጭ ብሎ እንደ ሴት ይሸናል ለሆን እንዲዚ አይነት ወንድ አልፈልግም። ኖርማል ጤነኛ ጤነኛ የሆነ ሰው ሰውነቱ ቀለል ያለ ቀጠን ያለ በጣም አይቅጠን የኤችአይቪ ቫይረስ ማስታወቂያ ይመስል ይሄ የፋርማሲ ባመስሉ የሚጠመጥመውን አይመስልብኝ መካከለኛ የሆነ ወንድ ለክፉ ማይሰጥ ትንሽ እየደረት ያለው ምናምን ነገር ምናምን ጸጉሩ የደረቱ ጸጉር ምናምን እንደ ቺፓንዚ እንዲ እንደዛ አይነት አልፈልግም። የሚሰራ በተለይ አንደኛ የሚሰራ ወንድ ተጎልቶ ከኔቁ ቺ ኪችን ሴድ ትትትትት ምን ሰራሽ? እንደዛ አይ ወንድ አልወድም። በቃ የሆነ ቆፍጠን ያለ ከስራ ሲመጣ ምናምን ልብሱን በስነ ስርዓት ቆ የለበሰው ልብስ ቆሻሻ እንትን ውስጥ ንጹህ ልብስ ቀይር ትጥብ ሚል ምናምን ልጭጭት ምናምን ጽድት ካልሱ ውርውር በአንድ ቀን የለበሰውን ጣል እንጂ እዛው ዛሬም ለብሶ ነገር ላቡን አድርቆ ከነ ወደ ከዛ ደግሞ ስራ ማይሰራ። አረ ስማ፣ እኔ መንከባከብ ይችላሉ፣ ማስተዳደር ይችላሉ፣ ዋናው ፖይንት አዎ፣ ይችላል። ኦኬ፣ ጥሩ ልከክል፣ አብረን እናድጋለን፣ ወይ እንዲህ ደግሞ የሚሉ ወንዶች እንደው ጌታ ሆይ፣ አያሳያችሁ፣ አያሳያችሁ። ድህነት፣ ድህነት አይኑ ይጥፋ። እኔ በጣም ደሃ ሁኑ እያልኩ አይደለም። እኔ ሀብታማ የለኝም፣ ግን ከሰው አለምንም እንደዚህ በቃ ማለት ወጥቼ ውይ አልልም። በፍላጎት ነው የምታደርጉት ሁሉ ነገር እያዝናናው ካልከፈላችሁ እንዴ ነው የሚኮነው። ብቻ ግን እኔ ምን አይነት ወንድ በቃ እንደዚህ ችግር የሚያወራ ስለ ችግር የሚያወራ ስለ ቸነፈር ስለ ጭንቀት የሚያወራው እንዳለው አልወድም፣ አልወድም እንደዚህ አይነት ሰው።

ጨምሬ ሰጥሻለው ለእንትን ተመጫለሽ ምናምን የሚል ሰው እንዴት እንደምጠላ አልፈልግም። ያ ማለት ማለት አንዳንዴ ለምትወዱት ሰው የምትችሉትን ታደርጋላችሁ። ናውጣ በናትህ ትክክ። ይሄ ሙድ እኮ አለፈበት። አንተ ሰገጤ አራዳ እስቶን ትምጣለህ። ሰገጤ ቅልብ አድርጌ ቦለኩትኝ። ቤታ ናይጄሪያ ሁኔንን የምትመስል ናይጄሪያ እንደው ለራስ እንኳን አያንቅም። ኤኒዌይስ እንዲህ አሁን ደሀው እንዲህ አሁን ደሀው ሲሉ ነው የሚውሉት። ደሀዎች በቃ ሲንጨ ሀብታም አሁን እዚህ ጋር ይንጫጫም ያለው ሚሰራ ታታሪ ራሱ የሚጠብቅ ወንድ ስል ስለኔ ነው የምታወራው? ኮምለል ብሎ ነው የሚቀመጠው፣ ስልኩን እንዲህ እያጋመጠ ከዛ እንዲህ የሚለው ነው ደሀውስ

የሆነ በቃ ወሬያችሁ ልክ ስትመጡ ወንዶች ያበሻ ወንዶች ስትመጣ፣ እስኪ ማርነቅ ልመዱ ስታምሪ ልመድ አቅም እኮ በቃ ያበሻ ወንድ እኮ በግብ ደህም ያህል ይህም ያህል እግዚአብሔር ያሳያችሁ። እች ደግሞ ላከችብኝ እግዚአብሔር ቋ እንዲህላት። እግዚአብሔር ያሳያችሁ፣ እንዲያው ቸሩ መዳን ያለም ያሳያችሁ። ይሄንም ያህል ድንጋይ ግንባርሽን ፈንክቶች ማለት ደምሽ እንዲየተንጨረጫረ ጉጅ ጉጅ ጡቴ ስታምሪ ይልሻል

ዛሬ እራት የት ነው መውጣት የምትፈልጊው? የሆነ ስጦታ ቢጤ ልመድ አንተ ቆረቆ እንዳ እንዲያ እንዲንንገራችሁ እየሰደባችሁ ከምታስቸግሩኝ ሰዎች ናቸው። የሆነች ነገር ግዝዝ ጥሽግሽግ አርገግ ምን አላትች? ለአንቺን የመሰለ ሴት ለአንቺን የመሰለ ቆንጆ ምን አላትች? ሲያስብሽ ነው። ዋው ዛሬ ከንፈሪ ሲያምር። እረ ልመድ አንተ ጫብጣም ልመድ ቋቋት ይመጣል አንቺ ካንፈረሽን በቃ እንዲው ስትለቀለቂ ያለሽ ምን ተይ በስኪ በተፈጥሮሽ ውጪ። እንድ የዱቄት የዱቄት እናት ዊጉን ተለቅልቀሽ ምናምን ፔጁ ላይ ስትገቡስ፣ ፔጁ ላይ አንደኛ የሜካፕ ቀቢዋን ሴት ነው ፎሎ የሚያረጋት። ሁለተኛ እምቢያላረጅም ካለ ፀጉሬ በስተቀር ማታ ማታ አታየኝም እምትል አይነቷን ሴት እኮ ነው ፎሎ የሚያደርገው። ራቁትሽን የምትወጪ ሴት ጡትሽን፣ ቂጥሽን ማሳየት ፔጁ ላይ ስትገባስ፣ ጡቷ እንደ አገር የተነፋ ቂጧ እንደ መሬት የተንጠለጠለ ሴት ነው ፎሎ ሲያደርግ የሚውለው። መቼ ነው የምትስተካከሉት? የኛ ወንዶች መቼ ነው ማድነቅ ስትመጡ? እስኪ ደህና አደርሽ ልመድ። ጀላራስ ብሎ ይገባል። በቃ ዳቦ ስጭኝ ይላል፣ እንደ እናቱ ንፍሮ ይመስል ዳቦ ስጪኝ ብሎ ቀጥታ ነው እኮ የሚገባው። ሰላም ልመዱ እስኪ ሰላም ቤታየ ያ እንዳሁኑ ግሞኒን በየሀገራችሁ እንዴት ነሽ? ሰላም ነሽ? በቃ እንደዚህ ልመድ። ከዛ በኋላ ወደ ዋናው ትሄዳለህ። ባላምር እንኳን ባላምር እንኳን ወንድነት እንትን ለማለት ዋው ዛሬ አምሮብሻል። እችን ነገርሽን ብታስተካኪ ይምጣ ጥፍራም ዶማ ማሀይም ሰገጤ። በአንድ ደቂቃው ውስጥ ሰማንያ ስምንት ስድብ ነው እኮ ሰድቧችሁ የሚሄዱት እንደ እድር ቤት የጠፋ ሳህን ከላይ እስከ ታች ነው የሚሳደቡት እኮ። እንደው መቆሚያም አራት ነጥብም የለውም። አልተማሩም። አንቺ ቆሮቆንዳ ቆረቆንዳን ሳይጨርስ ማለት ጥፍራም ጥፍረ መጥምጣም ዶማ እግርሽ የተንሻፈፈ ብብትሽ የሚሸት አሮጊት አራት ነጥብ ዘግቶ ትሄዳል። አራት ነጥብም የለ። በመቤቴ እኔ እኮ መሮይ ነው። እናንተ ነገር ጊፍትም አትስጡ። ስጦታ አትስጡ። ታብታብ አታድርጉ። ወንዱኑ ቆፍጣና ወንድ ዘራፍ። ወንዱን አተኩስ የዘር ነው መተኮስ። እሱን ከዘር ካንዘረዘረ ነው። ከዛ ውጭ አተኩስ ግዴታ ተኩስ አላልኩም። ወንድነትን ላይክ። ወንዱን ስለ ኳስ ምናምን፣ ዛሬ ኳስ ምን ሆነ ምናምን፣ የሀገራችን ኢኮኖሚ እንዴት ሆነ ምናምን፣ ሪያችቸ ከሰው አታምርም ምናምን። እንዲህ ነው የወንድ ወሬ እሺ እንዲሁ እንደው የዘንድሮ ወንዶች ኳ እንዲዳው ዛሬማ ዛሬማ ይሄዳል አብረሽ አብሬ እናቅሻለን እኮ ናይጄሪያ ሚያጫውትሽ የናይጄሪያ ለምደሽ እቀቃቃቃቃ የዘንድሮ ወንዶች ኧረ ዛሬ ኧረ ዛሬማ እንደው በጅምላ ነው የሚነሱብኝ ወገቡን አስሮ ፈሳችሁን እንኳን አጠገባችሁ ጦጥ ብታረጉ እኮ ፈርጥቶ ነው የሚሮጠው። ፈስ ድሮ ወደቀ አንድ ፈስ ብትለቅ ድሮን ወደቀ ብሎ ነው እኮ የሚሮጠው። እንዲህ አይነት ሰው በዛ ላይ ደግሞ ወሬያቸው ሁሉ ከድህነት የማይወጣ ከድህ ይመጣል። እዚህ ጋር ነው ይመጣል፣ ሚስቴ እርጉዝ ናት ቤታዩ 500 ዶላር ያስፈልገኛል። አልጋ ላይ ስትሰራ ቤታ ውሃ ቀብላሃለች አንሶላ አንጥፋለች። ቤታ እኔ እኮ ግርም እኮ ነው የሚለኝ። የኮሌጅ ተማሪ ነኝ፣ ቤታዬ ሁለት መቶ ዶላር ስጭኝ። አባቴ ምግብ አልሰጠኝም። አዋልጃለሁ ወይ እኔ። ቤታ ጮክ ብዬ ነው ዛሬ የምናገር፣ የመረረኝ ነገር። ስልኬ ሊሰበር ነው፣ ቤታዬ እባክሽም፣ ማስጠገኛ ሰላሳ ሁለት ዶላር ከሰላሳ አምስት ብር ጋር ደባልቀኝ ስጭኝ። መድኃኒዓለም ጭንቅላትን ይደባልቀው፣ ጭንቅላትን ይደባልቀው። እንደ ወሪያቸው የድህነት የሀብታም ሰው አያወራም። ሀብታም አያወራም አይጽፍም። ሀብታም ጽፎ ነው የቤት አያውቅም። ይመጣል ቤታዬ። ይህ ማይልም ቤታዬ ቤታ ማይልም አይጨቃጨቀን። ይህች የምታስቀዋ ልጅ ላክ ያደርጋል። አንበሳው ይመጣል። እስኪ ምን ልላክላት ልሳማት በቃ እንዲህ ነው የሚል እግዚኦ ሳሊነ ለቅድስት እግዚኦ በመቤቴ ተሻሻሉ በቃ ይህንን ነው የምለው። ምንድነው ሮማ የምትሉኝ? እስኪ ልጫወትበት። ሮማን አልጠራችኝ አልፈለገችኝ። ታውኝ እንትን አፈልጋሽ ሲሄድ አልፈለጉሽም እባላለሁ። አታሳቁኝ። እኔንም እንዴ እንጠሌ ሁሉ ተቆረጠ። ይህ የድሃ ነገር በፒክቸር ነው የሚልከው። ድሃ ምስኪን፣ እሱንም እንደ እግዚአብሔር ይስጥ ከስድቡ በኢሞጂም ቢሆን አንበሳውን ላከው። ስድቡ ይቅር እና እኔም እነግራችሁ የሀገሬ ወንዶች ስትመጡ በመጀመሪያ ደረጃ ሰላም በሉ ሰላም በሉ። እሺ ማሮቼ ልክ ስትመጡ ያበሽዎች ወንዶች፣ ባጠቃላይ በብሔር ብሔረሰብ የኢትዮጵያ ወንዶች ባጠቃላይ ሰው እንዴት አደርሽ እኮ እንዲት እስኪል መዶ አትፍራው። አንቺ ቆረቆንዳ በቃ ለሊቱን ሙሉ 24 ሰዓት ቀን እንደ ከተታገየ ስለዛ ከመጣ 24 ሰዓት ሙሉ በቃ ቂጣሽው ወጥፈሽ ተዘብዝፈሽ ነው አይደል በቃ አንቺ በቃ አራት ሰዓት ሙሉ እዚህ ቲክቶክ ላይ ያለሽ ከምትል ቆንጅያ፣ ያ ሁሉ እንዴ እንደ የገባሽው አሞራዊ አሞራው ይሄ ቴንክ ዩ ቆንጂ፣ ያ ሁሉ እንደ ላይቭ የገባሽው አላየውሽም ነበር። ዛሬ ከነጋ ልመደው እን ቅያረገክ ልመደው ልመደው፣ አስፈራ ቆንጂት ልመዱ፣ ድንጋይስ ቆንጂት እስኪ በሉ በሉ በሉ፣ እስኪ ላስ ለማምዳችሁ እኮ መጨረሻ እንዴት ይሁን ቆንጅት። አሁን ገና መግባቴ ነው። አሁን ገና ነው የገባሽው። ተናፍቀሻል። ልመድ ሲናፍቅ ያበሻው ወንድ ማለት ነው። አትደውይ አትደውይ አትደውይ በቃ አንቺ ማየት ነው ያስጠላኝ፣ እንዳትደውይ። ናፍቅ ያለኩ ማለት እኮ ነው በአበሻ እኮ ተቃራኒ ነው እኮ፣ ተቃራኒ ይዤሽ ሉጣ። ሲሆን ቤት ውስጥ ምግብ፣ ቤት ውስጥ ምግብ መስራት አቅቶች ነው? ያ ሙሉ ድስት ሙሉ ወጣ የተሰራ ወዴት ሄደ? ደፋሹ ደፋሹ። በአጭሩ ራት ይዤሽ ሉጣ። አንተ ቆረቆንዳ ራት ይዤሽ ሉጣ። ራት ይዤሽ ሉጣ እራት ይዤሽ ሉጣ። ልመድ ይነቅቅ ንቅ እያደረገ ራት ይዤሽ ሉጣ በል፣ እንዲህ እንዴት ነው ጉዱ? በቃ እየሰደበ ነው ዲኒ ኩመ መከራ የላየው ደግሞ ሴቷም አለች፣ አይ አይ አይ አይ፣ እንደዚህ አይነቶቹስ ይበላችሁ። እንዲህ አይነቶች ሲመጣስ፣ ሲመጣ ይሄንን የሶስት ቀን የእንጀራ ማሰሻ ጭንቅላትሽ ላይ አድርገሽ ትጠብቂያለሽ። ምን አለ በመድኃኒዓለም ውሃ ባልጠፋበት ውሃ በሞላበት አባይም ጣናም በሚወርድበት አገር ውስጥ እየኖርሽ ያንን የእንጀራ ማሰሻ እኔ እኔ እንዴት እንደሆነ አላውቅም። አናትሽ ላይ እንደ ቆባ አድርገሽው ቂን ቂን፣ በዛው በዛው ቅቅልን በቀቀለችበት፣ ሽንኩርትን በበላችበት፣ ሰላጣን በከተፈችበት ትመጣና ሆዴ ሆዴ ሽፍረስ ሲጀመር ሰውየው በጭራሽ በጭራሽ ምን ፍላጎትም የለው እንደዛ ይሁንሽ እየመጣሽ ጥፍርሽ ተጣሞ ተጣሞ ተጣሞ ተጣሞ ተጣሞ ያሮጌ ከዘራ መስሏል። የእግርሽ ጥፍር እንደው ዛሬማ ጉድኮን። ምክር ነው ይሄ፣ ስድብ አይደለም። ተጣሞ ተጥፍሯ በጎን እንዲዞሩ ከዘራ ሆኗል። እንዲቆራጨው እንደ በእመቤቴ ቁረጪ ሞርጂ፣ እግሬን ባሳይሽኝ እግዚአብሔርን አጭር ልብስ ነው እንደ ለበስኩት። እኔ እንደዚህ ብዬ ባሳያችሁ ጥፍሬ ሁሌ እንደተሰራ ንጹህ ነው። ስሪው። ጥፍርሽን ለቤትሽ ውስጥ ማስተካከል ትችያለሽ። አንድ የሆነች ቀለም ጊዜ ሙርድ ማስተካከል ምንጉ እህ ጫማዋ የክፍለ ሀገርን ጦር ሜዳ ያሰሰን የሚመስለው መሃሉ ላይ ሶሎ አልቋል። ጣዩ ጣዩ። አምናም ካቻምናም ዘንድሮ አደግሽበት። እህትሽ ለበሰችው፣ የአጎትሽ ልጅ ለበሰው፣ የሰፈር ወታደር አደረገው። ባክሽ ጣይው እሱን ጫማ እንዴት እንዴት ነው የምንሆነው? ቂጡ እኮ ተንፈቋል። እህ ሜዳ ላይ በዛ ድንጋይ ላይ ደግሞ አሁንም እግራችሁ የምትፍቁ ሰዎች አላችሁ። ድንጋይ ላይ ሳሙና ድንጋይ ላይ ለጥፈሽ እግርሽ የምትታገያለሽ ከድንጋይ ጋር መሬት ላይ መድኃኒዓለም ሸንፍሪ ጣዩ። እኔ እኮ እንዴት እንዴት ላስተምራችሁ ድንጋይ ላይ ኧረ አምላክ ሆይ፣ ከዚህ ማህበረሰብ ጋር እንዴት ነው የምንገ ችግር የለውም ጋይስ እኮ ባላችሁ እኮ ጽዱ። እኔ ምንም ችግር የለብኝም። ተረገዝሽ ሀምሳ ሳንቲም የኢትዮጵያን የድሮ የጠፋውን ሀምሳ ሳንቲም ያስገባል ስንጥቁ። በዛ ስንጥቅ ላይ ደግሞ ድንጋይ ላይ እግርሽን ትፍቅያለሽ። እኔ የትኛው የትኛው ትምህርት ቤት እንደተማራችሁ አላቅ የትኛው ትምህርት የትኛው የትኛው ትምህርት ቤት እንደተማሩ አላቅ ስንጥቅ እጉር እኮ ተከፍቷል። ሙሴ ባህሩ እንደከፈለ ሁለት ቦታ ተሰንጥቆ። ግሯ በዛሬ ደም በድንጋይ ናግባ ናግባ ፍጫ ውጣ። ረ ረ ረ ረ ረ እስኪ ስድቡን በትክክል ጻፈው። ማነው ሚልካ ነው ሚልኩ? ይሄ ይሄ ይሄ አንቺ ጥንብ ጥብ ጥንብ ብሎ እኮ ለመጻፍ ነው ጥብ። እስኪ አቸኩል እንዲህ ብልሃል፣ ለሀገር ዝመት አንተ ፈርሳ፣ ለሀገር ዝመት አእምሮ እስኪደፈን ስብህ እስኪቀልጥ ድረስ እህል ትወጣለህ። ሰውነት ሲጨምር ይሄ እኮ ሰውነታቸው እኮ ትልቅ ሰውነታቸው ፈርጠም ፈርጠም የሚያሉ ሰዎች እኮ ማሰብ አይችሉም እኮ ምን አይምሯቸውን ስውውን እንደሚደፍነው አላውቅም። እንዲህ ያለ ጡንቻ ይዞ ቀንጨራ ጭንቅላት የሆነች አንድ ፒኪኒ የለበሰች ጡት ማስያዣ ያደረገች ሴት ጭንቅላቱ ላይ ያለችበት ሞጥ ሞጣ አሮጊት ከደረቱ ስታዩት ወንድ ነው የሚመስለው። ተኳሽ ምናምን አገር ጠባቂ እዚች ውስጥስ ምንቅ ምንቅ ምንቅ ምንቅ ምንቅ እንደምትል አሮጊታለች፣ አናቱ ላይ ነው። ታንተ እንዲህ አይነት ነገር እኔ አልቀበል። ይህ እንዳነብላችሁ እያላችሁ እንዳንደጫችሁ አትቅዘን። እንዲህ አይነት ቀልድ ምናምን ችግር የለውም። የቀዘነ የቀዘነ ነገር ብሎክ ነው ማስተናገድክ እኔ ነኝ። ቡልካችሁ ሞዴሬተሮች ሳይሆኑ፣ ስለዛ ወገን ምክሬን በተግባር አድርጉትኝ። ይሄ መጨረሻ ምክሪ ለምንድን ነው ሮማን የምትሉኝ ምንድን ነው ምንድን ነው ሮማን ሮማን ባለፈው የሆነን ሰው አላችሁኝ ስሄድ አጣላችሁኝ ምንድን ነው ሮማን የምትሉት ምንድን ነው ምን ላርግ ደሜን አታፍሉትኝ ሮማን እሽ ምን ምን ሆነች ሮማን ዴ ሮማን ጭራሽ እኔን አታስታውሰኝም ራሷን ሙድ እያራመደኝ ነው በቀኔም ኔም የራሴ ሙድ እያራመድኩ ነው አትነዝንዙኝ በቀኔ በራሴ ሙድ ነኝ ያለሁትኝ ተውኝ እስኪ ጂ ኢትዮ በእናትሽ ቼክ አድርገሽ ነይ። ምንድነው? ሳት አልጠራ አሁን ሮሚ ጠርተሽኛል ብላ አልጠራውሽም ነው የምትለው? ምን ሆናችሁ ነው? ኪዎርድ ውስጥ ላስገባባችሁ። ሮማ የሚለውን ቃል እንዳትጽፉላርክ። ምንድን ነው የምትነ እኔ በግልጽ ነው የምናገረው። እኔ በቃ ሰው ፈልግሻለሁ ሳይለኝ ዝም ብዬ ሄጃ። አታልከስክሱኝ ይ ምንድን ነው? በራሴ ሙድ እየተጫወትኩ ነው። ግዴታ ከሰው ጋር መሆን አለብኝ እንዴ? ነው ሲጀመር ሮማን የለችም ይሄን ነው እኮ ምላችሁ፣ ውርደት እኮ ነው። ሮሚ ጠራሽን ስላት አረብ ይታያል፣ ጠራውሽም ስትል ቅሌት